እዚህ ያለው ነገር ሁናን ማስተካከልና እዚህ ሆኑናል ለይሳም ነው ጥሩ ስሜት ስላላይ ያ ከፊትም ፈልጎ ነበር ተጓላ ፈልጎው ወዶም ነበርና ከሱ እስከሚመጣ እየጠበቁ ነበር። አሁን ከሱ ስለመጣ ያ ሙጂዚ እዚህ እንደምት እንዳል አሰላሙ <سؤال> አለይኩም ወራሕመቱ ላሂ <سؤال> ወበረካቱህ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናች? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። መልካም በዓል ሊሆንላችሁ ከአመት አመቱ በሰላም በጤና ያደርሰን እያልኩኝ እንግዲህ ዛሬ በኢክራምና በኢሳም ቪዲዮ ነው የመጣሁት ማለት ነው። የኢሳምና ና የኢክራም ጉዳይ እንግዲህ ብዙ ሰዎች ኢክራምና ኢሳም በቃ መለየት የሌለባቸው ልጆች ናቸው ነው የሚሉት። እኔም በጣም በቃ እንደዚሁ ዝም ብሎ የማይመስሉኝም ነበር። ባልና ሚስት ይመስሉኝ ነበር ከጅምሩ ራሱ ሳያቸው ቲክቶክ ላይ ምናም ማለት ነው። እና እርግጥ ነው መለያየት የሌለባቸው አንድ ላይ ቢሆኑ ደግሞ የሚያምርባቸው ልጆች ናቸው እና እኔም እንደዛ ነው የሚለው ማለት ነው። እንግዲህ የኢክራም አባት ነው ይህን ነገር ኢሳም ወደ ጋብቻ ጥያቄ ሲመጣ ከቀድሞ ባለመናገሩ የተነሳ ኢክራም ከኢሳም ጋር እየሰራች ሌላ ህይወቷን ግን ትዳር ከሌላ ጋር ለመኖር ሌላ ወንድ ጋር ቃል ተገባብታ እየኖረች እንደሆነ እንደነበረ ነው የሚናገሩት ማለት ነው እና ኢሳም ደግሞ ዘግይተህ ነው የመጣው ይህን ነገር በጣም ሶስት ሳምንት ሙሉ ጠብቅ ያለው ዘግይተህ መጣህ ነው እንጂ ኢክራም እንደምትወደው ያው እሷም ትላለች፣ ግልጽ ነው። እና ውድ ቤተሰቦቼ፣ እዚህ ጋር የሴት ቤተሰቦች ክብር ይወዳሉ። ልጃቸውን እንዲያከብርላቸው ትዳሯ የሚሰመረ ሆኖ እንድትኖር ስለሚያስቡ አማች የልጃቸው ባል እንዲያከብራቸው በቃ እንዲጠየቁት በቃ ይፈልጋሉ። ኢሳም ደግሞ ሽማግሌላ ካሁን የብዙ ሰው ኮሜንት ነው ኢሳም ሽማግሌ ላክ የሚለውን ነገር ማለት ነው። ባለፈ ምን እያለ ነበር? እኔ ሽማግሌ ምልከው ፈቃድ ሳገኝ ነው የሷን ፈቃድ። እሷ ደግሞ እንደምትወደው ግልጽ ነው ከሁኔታውም ማለት ነው። እንግዲህ ዛሬም እንደተናገረችው ከሆነ ለአባቷ እኔ ለኢሳም ስሜት አለኝ እና ብትፈቅድልኝ ያኛው ውጭ ያለው ቢቀርና እዚህ ከኢሳም ጋር ህይወት ብናስተካክል እያለች ነው። እኔ አንደው ግን ጥያቄ የሚፈጥርብኝ ነገር ያኛው ውጭ አለ የተባለው ሰው ይሄን ያክል እሱ እያለ ለሌላ ሰው ስሜት አለኝ ስትል እሱ እንዴት ሊታገስ ቻለ? ነው ያ ነው የሚጎዳት ብዬ ነው የማስበው። ምክንያቱም አባት አሁን በቃ አባት ይደግፈናል፣ ይሄኛው በቃ ይደግፈናል፣ ብዙ ነገር ያደርግልናል፣ ቁም ነገረኛ ነው ምናምን ነው የሚሉት ፋዘሯ ማለት ነው እና ይህ ሰው ነገ ኢክራምን አይጎዳትም ወይ ኢክራም እኔ ለእዚሁም ሆነው ፈልገው እያለች አባት ደግሞ ያኛው ነው የምታገቢው ብለው ቢድሯት ትዳር የተሳካ ይሆናሉ ብዬ ነው ማስበው ምክንያቱም መጀመሪያ የእሷ ፈቃድ ነው መስተካከል ያለበት ብዬ አምናለሁ። ኢክራም ከወደደችው ዝጋ ከወደደችው ሰው ጋር ስለሆነ አንድ ሰው ከወደደው ሰው ጋር ስለሆነ መኖር የሚችለው መጀመሪያ የልጅቱ ፈቃድ፣ የልጅቱ ምርጫ የትኛው ነው የሚለው ነው የሚቀድመው ብዬ ስለማስብ ነው። ጋይስ፣ እናንተ ምን ትላላችሁ? እና የሆነ ቀልድ ያበዛል? እንደገና ደግሞ ከአሁን በፊት ሲጠየቅ ከአስር ዓመት በኋላ ነው የማገባው ብሏል። ኢሳም ነው የሚሉት እና ኢሳም ደግሞ እኔ ይሄ አሁን ዛሬ በዚህ በሁለት ዓመት ውስጥ በአጭር ጊዜ ውስጥ የደረስኩበትን ከአስር ዓመት በኋላ በቃ አስር ዓመት ድረስ የማገኘው መስሎ ስለማይታየኝ ነው ሚስተ ነገሮች እስከ አስር ዓመት የሚስተካከሉልኝ ስላል መሰለኝ ነው እና ሰው ነኝ አላህ ፈቅዶ። የምፈልገውን ነገር አግኝቻለሁ። ወደ ተዳር መግባት እንድገባ ያን አስር ዓመት ትቼ እዚህ ላይ ያቁም ያለው ነው የኢሳም ማለት ነው። ሰው ልጅ አርቆ ያስባል። ነገሮችን የሚያስተካክለው ነገሮችን የሚያሰምረው አላህ ነው። እኛ አስር ዓመት አስራ አምስት ዓመት ብንልም አላህ በስምንት ቀን በአንድ ቀን ምን ሊሰጠን ይችላል። እሱ ምን የሚሳነው ነገር የለምና የሰው ልጅ ሀሳብ ይቀይራል። እኔ እስካሁን ድረስ ኢሳም ላይ ያለኝ ተቃውሞ ያለኝ ቅሬታ ምንድን ነው? ሽማግሌ መላክ አለበት ነው፣ በቃ ደጅ መጥናት አለበት። ይህ ነው መሆን ያለበት። ቀለበት ገዝቶ እንኪ ቀለበት፣ አፈቅርሻለሁ። ቤተሰብ ያኛውን እንድታገቢ ነው የሚፈልገው አንቺ ለእኔ ፍላጎት ካለሽ ተያይዘን እንጥፋ እና በኋላ ወይ ስትወልጂ ወይም ስትይ እንመጣለን። ይህ ነገር ቤተሰብ እሱን እንዳይወደ ያደርጋል። ምክንያቱም ያለ ቤተሰቧ ቤተሰቧ ጋር ሳትጨርስ እሱን ተከትላ ብትሄድ ይሄ በጣም የሚያስጠላ ነገር ነው እና ኢሳም ጋር ምንድን ያየሁት ነገር ከኢሳም ጋር የሚታይ ጥፋት ምንድን ነው? በቃ ሽማግሌ አለመላኩ ነው። ሽማግሌ ላክ በሚሉት ኮሜንቶች ብዙ ተመልካቾች እንዲለያዩ የማይፈልግ በጣም ነፍ ነው። በቃ ሙሉ ማለት ይቻላል፣ በጣም ብዙ ማለት ነው እና ሽማግሌ ለምናት ልክም ኢሳም ሲባል የሷን ፈቃድ ማግኘት አለብኝ ነው ያለው። የሷን ፈቃድ ፈቃድ ሳላይ እንዲህ ብዬ እልካለሁ ነው። ኢክራም ደግሞ እንደምትወድህ ኢሳም፣ ኢክራም እንደምትወድህ ግልጽ ነው። ዛሬም ለአባቷ በተናገረችው ቪዲዮ ላይ ለኢሳም ስሜት ስላለኝ ያኛው ይቅርና እዚሁ ያለውን ነገር ባስተካክል ብትፈቅድልኝ ብላ አባቷን ስጠይቅ ነበር ማለት ነው። ስለዚህ አባት ደግሞ ትዳር የሚፈልግ ሰው ወደ ቁም ነገር ወደ እኛ መምጣት አለበት፣ ሽማግሌ ምንም ማለት አለበት ነው ንግግራቸው፣ እንደዛ ነው። እና ኢሳም ሽማግሌ መላክ አለበት፣ ይሁንም አይሁንም ሽማግሌ መላክ አለበት። ኢሳ ኢክራምን ከማስጨነቅ ይልቅ ወደ ቤተሰብ በክብር ሽማግሌ መላክ ቢልክ ነገሩ እየበለጠ ይስተካከላል ብዬ አስባለሁ። ጋይስ እናንተ ምን ይታያችኋል? እ። ቤተሰብ ያው ለልጆቻቸው መልካም ነገር ከመመኘት አንጻር ነው እንደዛ የሚሉት ነገር ግን እኔ ያልወደድኩትን አባቴ እኔ ይሄን ነው የምወደው የሚደግፈን የሚረዳን ይሄ ነው እሱን ነው ቢለኝ እኔ ሳልወደው ልኖር አልችልም የምኖረው እኔ ስለሆንኩኝ የእኔን ምርጫ ሊያከብርልኝ ይገባል ያ ሰው አባቴ እሱ ጥሩ ነው ቢል እኔ ደግሞ ለዚህ ሰው ስሜት አለኝ ከዚህ ጋር ብቀጥል ነው የምፈልገው ፍቀድልኝ እያልኩ አባቴን እየለመንኩት ያኛው ምን አይነት ስሜት ይሰማዋል? ይህ ነው እኔ እምለው ማለት ነው። ምክንያቱም ያኛው በኋላ ሳትፈልጊ ተገደሽ ነው የመጣሹ የሚል ነገርም ሊመጣባት ይችላል። ምክንያቱም ፍላጎቷ ኢሳም ጋር እንደሆነ እየተናገረች ስለሆነ ማለት ነው። ጋይስ ና ያስተካክልላቸው። ኢሳም ደግሞ የሆነ ይሄ እንደ ልጅ እንደ ልጅ እና ደግሞ በቃ ከሆነ በኋላ ምንም የማያመጡም ይሄ ተያይዘን እንሂድና ምን እያለ ነበር፣ ካሁን ቪዲዮ ላይ እንዴት ነው ቤተሰብ ጋር እኔ ካሳላ ስር አንተን ተከትዬ የምሄደው እንዴት ነው? ቤተሰብ እኮ አለኝ የተከበረ ቤተሰብ ብላለችና ይህም ጥፋት ነው ለቤተሰብ ምን ይመስለዋል? ንቀት ነው የሚመስላቸው፣ ጋይስ ንቀት ነው የሚመስላቸው እና ደግሞ ነውም አይባልም ቤተሰብ እያላት ቤተሰቧን እንደምንም ብሎ ቤተሰብ ጋር ያለውን ቅሬታ ለማስተካከል እዛ ያለውን ችግር ለመቅረፍ መጣር ነው እንጂ የሚሻለው እኔ እና አንቺ ተያይዘን እንሄድ ማለት ልክ አይደለም። ቀለበትም ላድርግልሽ ማለቱ ልክ አይደለም። ቀለበቱ ሳይሆን ከቤተሰብ ጀምሮ ትዳር፣ ከቤተሰብ ጀምሮ ሲያምር ሲስተካከል ደስ ያለ ምንም ሸክ የሌለበት ህይወት ሰው መኖር ይችላል ማለት ነው እና ቤተሰብ ጋር ያለውን ነገር ማስተካከል አለባቸው ብዬ ነው የማስበው። ኢሳም ሽማግሌ መላክ አለበት ብዬ ነው የማስበው። ጋይስ፣ እናንተ ምን ትላላችሁ? የኢክራም አባት በቃ ሽማግሌ ላይ ነው የሚያጠቁት፣ እንደዚህ እንደዚህ፣ ይሄኛው ገፍቶ መጥቷል ምናምን ነገር ነው እና እኔ ወደዋለሁ እያለች ነው አደለ ልጅቱ፣ ኢሳምን፣ እኔ ወደዋለሁ ከእሱ ጋር በሆን መርጣለሁ እያለች ስለሆነ፣ ኢሳም ደግሞ አክብሮ በስነ ስርዓት ሽማግሌ ወደ ቤተሰቦቿ መላክ አለበት። አንዴ ብቻ ሳይሆን ሁለቴም ሶስቴም አራቴም እስከ ጥግ ድረስ እሷን ከፈለጋት ማለት ነው ደጅ መጥናት አለበት ብዬ አምናለሁ። ጋይስ ምን ትላላችሁ እናንተ? የኢክራም አባት ውጭ ያለውን መርጠናል፣ ወደነዋል፣ ይደግፈናል፣ ገፍቶበት መጥቷል፣ ትዳር ይፈልጋል። ኢሳም ደግሞ ቀልድ ያበዛል። ስራ ስራ ነው። ትዳር የሚፈልግ ሰው ደግሞ ትዳር ትዳር ነው ወደ ቁም ነገሩ አልገፋበትም፣ እና የመረጥነው ይሄኛውን ነው ስትል ሲሉ አባቷ። ኢክራም ደግሞ እኔ ለኢሳም ስሜት ስላለኝ ጥሩ ስሜት ስላለኝ ከእሱ ጋር መሆን ስለምፈልግ እዚህ ያለውን ነገር ባስተካከል ያኛው ቢቀር ትላለች ልጅቷ ማለት ነው። ምንድ ነው ማለቴ ምን ቢሆን ነገሩ ይስተካከላል ብላችሁ ታስባላችሁ? እኔ ሽማግሌ ቢልኩ ሽማግሌ ኢሳም ሽማግሌ ልኩ፣ ቤተሰቦቿ ጋር በክብር ሽማግሌ ልኩ፣ ነገሩን ቢያየው ባይ ነኝ ማለት ነው። ውድ ቤተሰቦቼ ይሄ ነው እና በጣም ደስ ስለሚሉ አላህ በህላል አጣምሯቸው እንግዲህ ሰርጋቸውን የምናያ አድርገን ይህንን ነው ማለት የፈልገው። ውድ ቤተሰቦቼ እንግዲህ እንደምትመለከቱት ዛሬ በራያ ባህል ልብስ ሸክ ብዬ ኢዱን እያሳለፍኩ ነው ማለት ነው። ያው ከመዳን ቤት ደስ ይላል። አልሐምዱሊላ። ከእናንተ ጋር እንዴት ነው? ኢዱ ያመረ የሰመረ እንደሚሆን ተስፋ አደርጋለሁ። ከአመት አመቱ ደግሞ ያድርሰን። ያላገባው አግብቶ፣ ያልወለደው ወልዶ፣ የታመመው ሽሮ፣ የተቸገረው አግኝቶ፣ የታሰረው ተፈቶ ሀገራችን ሰላም ሆና በሰላም አመቱ አመቱ ያደርሰን። ማለት እወዳለሁ፣ ውድ ቤተሰቦቼ ቤተሰቦች። በኢክሩ እና በኢሳም ዙሪያ ይህንን ነው ማለት የፈለግኩት። እስኪ እናንተ ምን አይነት አስተሳሰብ አላችሁ? ኢሳም ሽማግሌ ዝም ብለው ሽማግሌ ቤተሰብ አሁን በይ ሽማግሌ ላክልን አይሉም እኮ ይላሉ፣ በይ ሽማግሌ ላክልን አይሉም፣ ግን እሱ ደፍሮ ሽማግሌ መላክ አለበት። በቃ ይሄ ነው ማለት ለማለት የፈለኩት ነገር ምክንያቱም መሆን ስላለበት ኢክራምም ደግሞ ይሄኛው ጋ ነው ስሜት ያለኝ እያለች እዛኛው ጋ ብትሆን ጥሩ ህይወት አይኖራትም ብዬ ስለማምን ነው የእናንተ አስተያየት ምን ይመስላል የሚለውን ኮሜንት ላይ ያስቀምጡልኝ የነበረን ቆይታ ይሄን ይመስል ነበር በሌላ ቪዲዮ እስከምንገናኝ በያላችሁበት የአለም ዳርቻ ሰላማችሁ ይብዛልኝ እወዳችኋለሁ አከብራችኋለሁ መልካም ቆይታ